ተመልካቾች ዛሬ ላይ ደግሞ ያመጣውላችሁ ትሪፕል ስዊች እንዴት እንሰራለን የሚለውን አሰራር ነው። ስለዚህ ይሄን ትሪፕል ስዊች እንዴት እንደምንሰራ አብረን የምናይ ነው የሚሆነው። ያ ማለት በሶስት ዳይሬክሽን የተቀመጠን አምፖል፣ አንድ፣ ሁለት፣ ሶስት፣ ሶስቱን አምፖል በዚህ ስዊች መቆጣጠር የሚያስችል ማለት ነው። ስለዚህ ለየብቻ ነው የምንሰራው። ይሄ አንደኛው የዚህኛው አምፖል ነው፣ ይሄ አንደኛው የዚህኛው አምፖል ነው፣ አንደኛው የዚህኛው አምፖል ነው፣ አድርገን ነው የምንሰራው። ስለዚህ ይሄ ትሪፕ ትሬቶች ብለን የምንለው ነው። እዚህ ሶስት አምፖል አለ። እነዚህ ሶስቱ አምፖሎች እንዴት እንስራለን የሚለውን ነገር አሳያችኋለሁ። አሁን ሲቀጥል ቀጥታ ወደ ዋይሪንጉ ነው የምንሄደው። ዋይሪንጉ ስንት ስንት ገመድ ነው የሚያስፈልገው? በዚህ ኮንዲት ውስጥ ጦር ወደ እሱሽ የሚሄደው ስንት ላይን ነው ስንት ገመድ ነው የሚለውን ወደዚህ የሚሄደው ስንት ገመድ ነው የሚለውን ዝርጋቱን መጀመሪያ እንዘረጋለን ማለት ነው። ዝርጋቱን እንደርጋ ይኸውላችሁ፣ ኤ ሪተር ነው፣ ኤ ሪተር ነው፣ ኤ ሪተር ነው፣ ኤ ፌዝ ነው። ስለዚህ ሶስት ሪተርን አለ መጀመሪያ ወደ እሱሽ የሚሄደው ማለት ነው። ሶስት ሪተርን አለ አንድ ፌዝ አለ ስለዚህ ይሄንን ወደ እሱች የሚገባው ኮንት ውስጥ እናስገባለን ማለት የሚገርም የሚገርም የሚደንቅ እሚደንቅ ስራ የተሰራ ነው ያለው እንድትከታተሉኝ ለዚህ ቪዲዮ አዲስ የሆናችሁም ካላችሁ ሰብስክራይብ ያደረጋችሁ ላይክ ሼር ያደረጋችሁ እንድታበረታቱን ጠይቃችኋለሁ። የእሱቹን ላይን እየዘረጋን ነው። እሱቹን ላይን ዘረጋን ጨረስን። አሁን የሚቀጥለው ወደ ነዚህ የሚሄደው አምፖል ነው። ይሄንኛው እንደ ኒውትራል ኮመን ብለን እንለዋለን። ያው እኔ ከለር ኮድ በቃ እየተለጠቀምኩ ነው። እናንተ ጥቁር መጠቀም ይችላላችሁ፣ አላችሁ ኒውትራል ኮመን አድርጋችሁ። ስለዚህ ይሄንኛው ኒውትራል ኮመን ነው። እነዚህ ሁለቱ የፌዝ ሬተርን ወደ ላምፕ የሚሄዱ ማለት ነው። ስለዚህ በዚህ ጋር የሚሄደው ላይን ስንት ላይን ነው? ሶስት ላይን ነው፣ ሶስት ገመድ ማለት ነው። አንድ ሁለት ሶስት ማለት ነው፣ ያው አንድ ሁለት ሶስት ገመድ ይገባል ማለት ነው። ሶስት አስገብተን ጨርሰናል። ዝርጋታውን የደረገን ያለን ኮኔክሽን ገና አልጀመርንም። አሁን የሚቀረን ለየተኛው ነውቱ። ለዚህኛው ላምፕ ለዚህኛው ላምፕ ስንት ገመድ ነው? ሁለት ገመድ እናስገባለን። እዚያ ሪተርን የፌደር ሪተርን አንድ እና ኒውትራል ኮመን አንድ አድርገን እናስገባለን ማለት ነው። ይኸውላችሁ ኒውትራል ኮመን አድርገን አስገብተናል፣ ሁለት ገመድ አስገብተናል ማለት ነው። ስለዚህ አሁን ኮኔክሽኑን መስራት ብቻ ነው የሚቀረው ማለት ነው። ኮኔክሽኑን እንሰራለን። ኮኔክሽኑን ስንሰራ ምንድን ነው የምናደርገው? ከዚህ ከፓወር ይመጣ አለ፣ ከፓወር ኒውትራልና ፌዝ ይመጣ አለ። ይሄ ወላችሁ ኒውትራል ይሄውና ፌዝ ይሄውና። ስለዚህ ይሄ እንደ ኮመን አድርገን የምንጠቀመው ብያቸዋለሁ። ይሄ ኒውትራል ነው፣ አንደኛው ጋር እናገናቸው። ኒውትራሉን አገናኘን፣ ጨረስን። መጀመሪያ የኒውትራሉን ጨርስ። ኒውትራሉን የሆነ አገናኘ ጨረስን። አሁንም እንከተልና የቀዩ ገመድ ኒውትራል ስለሆነ ከዚህኛው ገመድ ጋር እና ከዚህኛው ወደዚህኛው ላምፕ ከሚሄደው ጋር እናገናኛለን ማለት ነው። ሶስት የሆነ ማለት ነው ሶስቱን ገመድ አንድ ላይ እናገናኛለን። አገናኝተን ጨርሰናል ኒውትራሉን። አሁን የሚቀረን እዚህ ጋር ያለ እንትን ነው ኒትራል ነው የሚቀረ። ስለዚህ ኒትራል ወደዚህ ጋር የሚሄደው ኒትራል እና ከዚህ የመጣው ኒትራል ሁለቱን ላይ እናገናኛለን። ኮኔክሽን ሲስተም ይሰራ ነው። ጨረስን ማለት የኒትራሉ ሙሉ ጨርሰናል። አሁን የሚቀረን ምንድነው? እሱ ሪተርን እና ፌዝ ነው። ስለዚህ ዋናው ኦፍ ፌዙን ጨርሳለን። ዋና ኦፍ ፌዙን ይሄው እሶች ላይ እናስገባለን። ከዚህ ከዛ በኋላ ምንድነው የሚቀረን? ሪተርን ነው። ሪተርን አንደኛውን ሪተርን እዚህ እናስገባለን። ወደዚህኛው ላምፕ ሄደ ማለት ነው። ይሄው ከዚህ የመጣውን ላምፕ እናገናኛለን እዛን አሁንም ደግሞ ወደዚህ የሚሄደው ላይን አንደኛውን ላይን እናስራለን ማለት ነው። አንዱን ከአንዱ ገመድ ጋር እናስራለን። አሁን ሲቀጥል ደግሞ አንድ ገመድ እንቀራን እሱን እናገናኛለን። ይሄንን ይመስላል እዚህ ጋ ያለውን ኮኔክሽን ጨርሰናል ማለት ነው። ከዛን አሁን ምንድነው የምናደርገው? ይሄ ኮኔክሽኑን ሰርተን ጨርሰናል ማለት ነው። እዚህጋ ያለውን ስለዚህ ወደዚህ ወደዚህጋ የሄደውን ሪተርኑን ደግሞ አንደኛውን ለዚህኛው ላምፕ እንሰጣለን። አረ ተና ፈታ በሉ፣ ምንድነው ደብሯችኋል እንዴ ውላችሁ? እዚህ ጋ አንዱን ገመድ ሪተርኑን አገናኘን ማለት ነው። የቀረን ይሄው አንድ ገመድ ነው። እዚህ ጋር ሁለቱን ገመድ እናገናኛለን። ምክንያቱም ኒቻሉ መጀመሪያ ጨረስን አገናኝተን ጨረስን። አሁን የሚቀረን አንድ ላምፕ ነው። አረ ፈታበሩ ዴ ምንድን ነው? ነቃ ነቃ። እዚህ ጋር አንድ ገመድ አለን። ሁለቱን ገመድ አንድ ላይ እናገናኛለን። ዋው አሜዚንግ፣ አሜዚንግ፣ አሜዚንግ! ጨረስን ማለት ነው። አሜዚንግ ዋው በሚገርም ሁኔታ ኮኔክሽን ሙሉ ጨረስን። የሚቀረን እሶቹን ማሰርና ቼካፕ ነው። ስለዚህ አሁን እንዴት እንደምንሰራ አሳያቸዋለሁ ማለት ነው። ይሄ ኮኔክሽን ሲሰራ ምን ጊዜ በቃ ይሄ ነው። በዚህ አይነት መልክ ነው የሚሰራው። አሁን ቀጥታ ምን እናደርጋለን? እሶቹን እናሰራለን። እሶቹን ስናሰር ግን ተመልከቱ፣ እዚህ ጋር ምን አለ? ምንድነው የተደረገው? እዚጋ ኤል አለ፣ እዚጋ ኤል አለ፣ ከኤል ወደ ኤል ከኤል ወደ ኤል እዚህ ጋር ሶስት ባለ ሶስት ማብሪያና ማጥፊያ። ስለዚህ እዚህ ጋር ሶስት ማብሪያና ማጥፊያ ስለሆነ ከዚህኛው ኤል ወደዚህኛው ኤል ሻንት ከዚህኛው ኤል ሻንት እናደርግና ወይዚኛው ኤል ላይ ወይዚኛው ኤል ላይ ወይዚኛው ኤል ላይ ምን እናስገባለን? ፌዝ እናስገባለን። ከሶስቱ አንዱ ላይ ፌዝ ዋናው ነው፣ ፌዝ እናስገባለን ማለት ነው። ስለዚህ ፌዝ እናደርጋለን፣ አንዱ ላይ እናስገባለን። ኤል ላይ እያስገባው ነው ፌዝ ፌዝ ኤል ላይ እያስገባው ነው። በደንብ ተከታተሉኝ። እዚህ ጋር ሶስት ሪተርን አለ፣ ሶስት ላይን አለ። ስለዚህ እነዚህ ሶስቱ ላይኖች እንዴት ነው የምናስገባው? አንደኛውን ያንደኛው ኤል ዋል ያንደኛው ሶች ኤል ዋል ላይ እናስገባል። ያንደኛው ሶች ኤል ዋን ላይ አስገባል። አንደኛውን ሪተርን አሁንም ሲቀጥል አንደኛውን ሪተርን የሁለተኛው ኤል1 እሱች ላይ እናስገባለን። የሁለተኛው ኤል1 እሱች ላይ እናስገባለን። ኤል1 የሁለተኛው እሱች ኤል1 ላይ እያስገባን ነው። ሲቀጥል ሦስተኛው አንድ የሚቀረን የሦስተኛው እሱች ኤል1 ላይ እናስገባለን ማለት ነው። የሦስተኛው እሱች ኤል1 ላይ እያስገባን ነው። በዚህ አይነት መልክ ጨረስን ማለት ነው። እሱቾቹን እሱቹን ይኸው ላይኖቹን አስገብተን ጨረስን ማለት ነው። አሁን ማሰር ነው የሚቀረው። ይህንን እስከ እስካቶላው ላይ እናስረዋለን ማለት ነው። በሚገርም በሚገርም ሁኔታ ስራዎቻችን እየሰራን እየቀጠለን እንገኛለን። ይኸውላችሁ አሁን ይሄን አስረናል። ይሄንኛውንም ጨርሰናል። ሆነሽም ሙሉ ጨርሰናል ስለዚህ ችኞዋ ጽሁፍ ባለበት በታች በኩል እናደርግና እንከድናት አለን ማለት ነው። ሶቹ ከደርናት አንከዳ ታዳናት በዚህ አይነት መልክ ጨረስን ማለት ነው። ስለዚህ አሁን የሚቀረው ቼክ አፕ ነው። ቼክ ስናደርግ ይሰራል አይሰራም የሚለውን ነገር ማየት እንችላለን። ይችላል ተመልካቾች፣ በመጀመሪያ ይሄንኛውን ፓወር ኦን እናረጋለን። ፓወር ኦን እናደርግና የመጀመሪያውን ሶች እናበራለን። የመጀመሪያውን ሶች አበራን፣ ሁለተኛውን ሶች እናበራለን። ሶስተኛውን ሶች አበራን። ስለዚህ በዚህ አይነት መልክ ማለት ነው። ለየ ብቻ በዚህ አይነት መልክ ይሰራል። ስለዚህ ይሄንኛው ማለት ይሄ ማለት ለየ ብቻ ራሳቸውን ችለው ለየብቻ የሚሰራ ሲስተም ነው። ይሄ ያንደኛው እሱች ነው። ይሄ ሁለተኛው እሱች ነው። ይሄ ሶስተኛው እሱች ነው። የመጀመሪያው ላምፕ ይሄውና፣ ቀጣይ ላምፕ ይሄውና፣ ቀጣይ ላምፕ ይሄውና። በዚህ አይነት መልክ ትሪፕል ስዊች ሲስተሙን ሰርተን ማዘጋጀት እንችላለን ማለት ነው። ይሄንን ይሄንን ይመስላል። በዚህ ላይ ጥያቄ ካላችሁ ኮሜንት ላይ የትኛውን አይነት ጥያቄ ማስቀመጥ ትችላላችሁ። ይቻልኩትን ሁሉ ለመለስላችሁ እችላለሁ ማለት ነው። ይሄን ይመስላል። ስለነበረ እንግዲህ እነ ቆይታ ሁሉ ከልብ አመሰግናለሁ። ጉድ ባይ ባይ ባይ ብያለሁ።